ራሂል ጋሸ ግርምሽ ላይ አደገኛ ሰው ላከችበት። የጋሸ ግርምሽን የድሮ የተደበቀ ሚስጥር በማውጣት ራሂል ለብሌን እናት ሰጠቻት ፎቶውን፣ አስፈራሪበትና ና ተጠቀሚበት በማለትም እንደውም ደግሞ ቢሮው ድረስ ከባድና ለሕይወቱ አስጊ የሆነ ሰው ላከችበት። ራሂል እቢሮ የላከችው ለምንድን ነው? ግርምሽን እንዳጠፋላትና ድርጅቱን አሁንም በራሷ እንዳዞርላት ስለፈለገች ነው። በጣም ያሳዝናል። አሁን ድርጅቱ በጽናት ስም ቢሆንም ራሂል ግን እንዴት ማጥመድ እንዳለባት መጀመሪያ የጽናትን አባት ወይ ማስወገድ ወይ ደግሞ የሆነ ነገር አድርጋ አሁን ጽናትን አስገድዳ በራሷ ስም ለማዞር እየጣረች ትገኛለች። በጣም ያሳዝናል። ከብሌን እናት ጋር በመሻረክ የብሌን እናት ተላላኪ በመሆንና የዱሮ ሚስጥሩን በማውጣት አሁን እሱን አሸንፋለሁ፣ ልጅ ብሌን ድህነት አይገባትም፣ በድህነት አድጋ በድህነት ደግሞ እንድትኖር አልፈልግም እያለች የብሌን እናት ትልቅ ወንጀል እየሰራች ትገኛለች። ለዛውም ያጎረሳትን እጅ እየነከሰች ትገኛለች። ራሂልን ደግሞ እንግዲህ ዶክተሩ ዶክተሩ አለም ባቢና ሮቤል እንደምንም ተማጽነው ምርመራ አደረጉባት። እናም ራሂል ነፍሰ ጦር እንዳልሆነች በውሸት ባቢን ለማጥመድ ጽናትንና ባቢን ለመለያየት ብላ ያደረገችው ነገር እንደሆነም ታወቀ። ያንን ወረቀት ይዞ ራሂል አላደረገች አላረገዘችም አድርግልይ ቢላትም ጽናት ግን በፍጹም አሻፈረይ ብላለች። አይገርምም? አሁን ራሂል ይዋዝ አይደለችም። አንደኛ እቤት ውስጥ የብሌን እናት ትልቅ ጦርነት እንድትከፍተባቸው አዛ የብሌን እናት ማንክቶኝ እነሱን መቀመቅ ከትቼ ነው ትላለች። ሌላኛው አሳሳቢው ነገር ግን ግርምሽ ጋር መጥቶ እፊት ለፊቱ ቁሞ ያስጨነቀው ሰው ምንድን ነው? ይሄ ራሂል የላከችውና የግርምሸን ህይወት ከዚች ምድር የሚያሰናበት ወይም ደግሞ አግቶ ራሂል ድርጅቱን በራሷ እስከ ማድረግ እስከምደርስ ድረስ ነው። ራሂል እንግዲህ እቅዷ ምንድን ነው? እኔ ማንንም አፍቅሬ አላቅም ራሴንና ገንዘብን ብቻ ነው ብላለች። ይህንን የተመለከተችው እንግዲህ የብሌን እናትም ደካማ ጎናቸውን የነ ጽናትን ፈልጋ ለማጥቃት ዱብንቅ እያለች ትገኛለች። በጣም ያሳዝናል። ባበሉት ሰው መነከስና እንዲሁም ደግሞ አይዟችሁ ባለብሰው መከዳት እጅግ ከልብ ያሳዝናል። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴትናችሁ? ልኝ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። በእንጀራ እናቷ የምትሰቃየው ጽናት ቀጣይ ፓርት ይዘመተናል። እንግዲህ የጽናት ስቃይ እዚህ ላይ የሚያበቃ አይደለም። አቶ ግርምሽ ወደ ድርጅቱ ተመልሶ ስራውን በአግባቡ እየሰራ ሳለ፣ ነገር ግን አንድ አስደንጋጭ ዜና ገጥሞታል። እሱም ምንድን ነው? የራሄል ሰው እስከ ቢሮው ድረስ ሰተት ብሎ በመሄድ ግርምሽን አንቆ ይዞታል። ይሄ ነገር ራሄል የላከችውና ግርምሽን ከዚች ዓለም አሰናብቶ እሷ የገንዘቡ የቢሮ ባለቤት ለመሆን ስለምትጠር አሁንም ተደጋጋሚ ስራ እያደረገች ትገኛለች። እንግዲህ ብሌን ሮቤልን ጨክናበት ነበረ። ነገር ግን ለጽናት ስታማክራት ጽናት ደግሞ እባክሽን ብሌን፣ ልትታረቁ ይገባል ሮቤል ስለሚወደሽ ነው እውነተኛውን ነገር ለአንቺ ሁሉንም ነገር ዘግዝኮ የነገረሽ እንዳጣት ስለፈለገ ነው የመጣበት አመጣጡ ቢያስፈራና ቢከብድም እንደውም ቢያስጠላ ግን ደግሞ አንቺን ሲቀርብሽ ፍቅር ስለያዘው ሁሉንም ነገር ወደዚህ መንገድ የመጣበትን እረስቶ ከአንቺ ጎን ለመቆምና አንቺን እውነቱን ነግሮ የራሱ ለማድረግ ጥሯል አለቻት ይህ ምክር ለራስሽ አድርገው ለእኔ ብቻ ነው የሚሰራው አለቻት። ብሌን የኔ እርሾ፣ እኔ በእኔ ላይ ችት አድርጓል አስረግዟል። በቃ የኔና የባቢ ከአንቺ ጋር ታወዳድሪው። የአንቺ ምንም አላጠፋም። የኔ አለኝ እያልኩት ከርቶኛል በጣም ልቤን ተሰብሯል። አለቻት። ግን እኮ ወዶም ላይሆን ይችላል። ራሂል አንቺ እና ባቢን ለመለያየት ምንምን እንደምታደርግ ታውቂያለሽ አይደለም? ስለዚህ እሷ ሆን ብላ አድርጋው ነው። እመኝ ጽኑ፣ እንጂ በፍጹም ባቢ በህይወት ማለቴ፣ እንቅልፍ ሳይወስደው እንደዛ አያደርግም አለቻት። ቢሆንም ታይ አለች። ሌላኛው እንግዲህ የብሌንን የራሂልን ነብሰ ጡርነት በምን አረጋገጡ? ባቢና ሮቤል እንዲሁም ደግሞ መርማሪው ተመካክረው ሮቤል ራሂል እግር ላይ ይቅርበይ ብሎ በመደፋት እሷ እያስነጠሰች ነበረ። ምንድን ነው የተቀባኸው? ሮቤል ምን እንዳደርግልህ ነው የፈለግከው? አለችው ምን እንደረዳህ ነው? እባክሽን ያንቺ እርዳታ ያስፈልገኛል። እባክሽን ራሂል አጥፍቻለሁ፣ ግን ደግሞ ይቅርታ አድርጊልኝና እባክሽን የሆነ ነገር አድርጊ አላት። ምንድን ነው የተቸገርከው? በጣም ተጨንቄያለሁ፣ ተቸግሬያለሁ ራሂል ያንቺ እርዳታ ያስፈልገኛል እያለ ተማጸናት። ጽናት የተቀባው ነገር ሸቷት ስር ሰዶ እስከሚያስነጥሳት ድረስ እየጠበቀ ነበረ። ከዛም በኋላ ግን ምንድን ነው የተቀባው? ይህ እውነት እዛሁን አውራ ምንድነው የተቀባው አለችው። ራሂል በእናትሽ በቃ እኔና ጽናትን እኔና ብሌን በጣም ተጣልተናል አሁን ብሌንን እንድታናግሬልኝ እፈልጋለሁ አላት እዚ አሁን ሀውራኝ አለና እግሯ ላይ ተደፋ። ተነስ ተነስ፣ ምን ብዬ እንዳወራት ነው የምትፈልገው? አለችው ሁሉንም እውነታ ማለት አለችው። እንዴ እውነታውን በቃ ይኸውልሽ፣ የሮቤል ፍቅረኛ ሮቤልን በቃ ተታሎ ነው እንድላት ነው የፈለግከው? አለችው ብቻ አላት። ከዛ ማስነጠስ ጀመረች። ሮቤል መሳቅ ጀመረ። አስነጠሳት፣ አስነጠሳት፣ አስነጠሳት። ሮቤል ሀሳቡ ስለተሳካለት ከዛ ውልቅ ብሎ ሄደ። መርማሪውም ራሂልን ጠራትና ቀጥታ ሐኪም ቤት መሄድ አለብሽ አላት። ማለት ምክንያቱም አብረውሽ ያሉት ታሳሪ እስረኞች አመልክተውና ክስ አቅርበዋል እና ተላላፊ በሽታ ከሆነ እኛ መኖር እንፈልጋለን፣ ከእስር ቤት ስንወጣ የራሳችንን ሕይወት እንቀጥላለን። ስለዚህ ይችን ሴትዮ አስመርምሮ በማለት ተናግረዋል። ሲላትም እንደ ጉንፋን እኮ ነው የያዘኝ እንደትመረመራለሁ አለችው። ቢሆንም አላት አልሄድም። ስትልም እንግዲህ ይሄ የመርማሪ ነው፣ ሂጂ አላት። ባቢና ሮቤል ዶክተሯን ለምናዋት ነበረ። እዛ ደግሞ ሄዳ አላመንኩበትም አለች። ምርመራውን ካላመንሽበት መቅረት ይችላል አለቃሽ ነው። ተላላፊ በሽታ ቲቢም ከሆነ እሰው ላይ ታስተላልፋለች፣ መርምሪ ያለኝ ስትላትም፣ እና ታዲያ ደም መስጠት ለምን አስፈለገ? ሽንት መስጠት ቲቢ ከሆነ ደም ነው አለቻት። አይ እንግዲህ እኔ ስፈልግ ስትላትም፣ ራሂል ሳትወድ በግዷ ሽንትም ደምም ሰጠች። ናብሰ ጡር እንዳልሆነች ባቢና እንግዲህ ሮቤ ላወቁ። ባቢም የሐኪም ውጤቱን ይዞ ህዶ ጽናት ጋር ተገናኘ። ከዛም ጽናት ምን ልሰራ መጣ? አለችው። ሚስቴን ፈልጌ እኔ ሚስቴ አይደለሁም አንቺ ነሽ ሚስቴ ሚስቴ አይደለሁም ሚስት እስር ቤት ናት አለችው። እዛ ጋር ሄድላ ስትለውም፣ እባክሽን ሚስቴ አንቺ ብቻ ነሽ ይህን ወረቀት ምን እንደሆነ ታውቂያለሽ? አላት። ምንድን ነው አለችው። እዩልሽ ይሄ ወረቀት ራሂል አውቃን እናንችን ለመላየት ያደረገችው ነገር እንጂ ነፍሰ ጡር አይደለችም አላት። ጽናት በደስታ ወረቀቱን አንብባ ከጨረሰ በኋላ ግን አንድ ነገር ተዛላት፣ በላዋ ላይ ቼት እንዳደረገባት ይቅርታ አድርግልኝ ሲላትም ግን እኮች ት አድርገህብኛል? አለችው። እወክሽን አጥፍቻለሁ አላጠፋሁም አልልም አላት። አይ በማለትም ጥላው ሄደች። ከዛም ከሮቤል ጋር እንግዲህ ታገናኝታ ብሌን ወደ ቤት ስትሄድም ጽናት ነገረቻት። ስላለው ነገር ተገረመች። ከዛም እየተመካከሩ እያለ ስለ እርግዝና የ ብሌን እናት ማዳመጥ ጀመረች። መጣችና ጮኸችባቸው መንጎራደድም ጀመረች። ግርምሽ ከስራ ውሎ ሲመጣ እንዴት ዋልሽ ሮማ ሲላትም ጸጥ አለችው። ሰላም አይደለሽም እንዴ ምን ሆነሻል ሮማ ሲላትም መልስ አልሰጠችውም። እንዴ ሲልም ደናልክ አለችው። እግዚአብሔር ይመስገን አላት። እሷ ግን እሱን እንዴት አጥምዳ ገንዘብ ለመውረስ እየታገለች ነው። በጣም ያሳዝናል። ብሌን እንግዲህ እዋክሽን እማዬ፣ ያችን መልካማን በድህነት ቤታችን ያለንን ፍቅር ሰላም አትንሽኝ፣ እናቴን አትንሽ ብትላትም እናትየዋ አሻፈረይ ብለዋል። እንዲሁም ደግሞ ከሮቤል ጋር እንዳትገናኝ አስጠንቅቀዋታል። ግርምሽ በማግስቱ ቢሮ ቢሄድም፣ ቢሮ ግን ትልቅ ነገር ተደቅኖበታል። ግርምሽ ብሎውን በስነ ስርዓት እየመራና ቢዝነስ እየሰራ እያለ ነበረ። ነገር ግን የራሂል ሰውዬ ሰተት ብሎ እግርምሽ ጋር ስራ ቦታው በመሄድ ግርምሽን ሲጣርጎ ያዘው። በጣም ያሳዝናል። ግርምሽ ነገሮችን ተውኩ በቃ ተረቅ ሁሉም ነገር ሰላም አገኘ ስራን ጀመርኩ ልጆችን አስተምራለሁ እያለ ነበር እናም ግርምሽ ብሌንንና ጽናትን የትምህርት ቤት ክፍያቸውን እንደከፈለ ነገረቻት እናቷ እናቷ ግን በትምህርት ቤት ክፍያ እያታለለ ገረዳ አድርግሻ አንቺ ገረድ አትሰሚም በማለትም መጫህ ጀመረች ራሂል ቁጭ ብላ የምትቀመጥ ሰው አይደለችም አሁንም ሌላ ነገር እያቀደች ነው ያ ሰውዬ የተላከው የግርምሽን ህይወት ማበሰቋቋልና ግርምሽን ከዝቻ ለማሰናበት ከዛም ራሂል ለሮማም እማትሆን ቀጥላ ለራሷ የምትኖር ሴት ናት በጣም ያሳዝናል እናም በጣም ከባድ ነው ቻናሉን ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ ከቪዲዮ ጋር መልካም ቆይታ